በትለሱ አንተ ምንድን ነው ምንድን ነው የምትይው? ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ፣ አቅም ይኖራቸው ከኢትዮጵያ ሽማግሌ የአሁን የቲክቶክ ሽማግሌ ውጤታማ ሆነዋል።

እኔ የምጮኸው አሻን ኡም ለእናቲቱ፣ እንዴት ነው አንዱ ልጅሽ ሞተልሽ? እንዴት ነው አንዱ ልጅሽ ተገደለልሽ የምትባለው? እንዴት ነው የምታረዷት? ምን ነው ሞት ረከሰ? ምኑ ናችሁ ነው ኢትዮጵያኖች ሰላማት? ምኑ ናችሁ ነው? ምን አገኛችሁ? አረ እናት ትከበር! ፍትህ ለናቶች፣ ፍትህ ለእናቶች። ሪያድ ያላችሁ ወንዶች ተረጋጉ። እዚህም አላችሁ እርግጥ፣ እዚህም አላችሁ። እባካችሁ ት ቦክስም አለን ቡጤ የሚባለውም ነገር አለ ቀበቶን ፍትት አርጎ ይገረፋል ዘላችሁ ግድያ ድረስ የምትሄዱት ለምንድን ነው ምን አግኝቷችሁ ነው እንደው ምን ሆናችሁ ብን ነው ዘመዶቻችን እንደው ምንድን ነው ወደፊትስ እንዴት ነው የምንሆነው ኧረ ሪበይ ሴት እናትሆኛለሽ ነገ እያንዳንድሽ እናትሆኛለሽ እያንዳንዳችን ቤታችን እንዳያንኳኳ እፈራለሁ እኔ እፈራለሁ እኔ እፈራለሁ እኔ ፈራለሁ። ይሄን ሁሉ በረሃ ተንከራተው መተው እሚገደሉት ለምንድ ነው? መንግስት ሲገድል የሳውዲ አረቢያ መንግስት ይገላል ትላላችሁ። እናንተም ማን ይፍረድባችሁ ታዲያ። ወንድም ለወንድሙ እየተገዳደለ እየተገዳደደ አረጉድ ነው፣ አረጉድ ነው ሆይ ከማ ሱሪን ወይ ቀንሽን ጠብቂ ከኔ በት ይነሽ ደግሞ መርገጥ ነው። በነገራችን ላይ ሀባይ እዚህ ያላችሁ መቶ ወንድምና እህቶቻችን ሟችም ሊያጠፋ ይችላል፣ ገዳይም ሊያጠፋ ይችላል። ይም የሰው ሊሆኖ ፍጹም የለም። አገራችን ላይ ሀገራችን ላይ ሰው ገሎ ይታረቃል አይደለም ደም አፍስሶ ይታረቃል። ይታረቃ ሲያስታርቁ ኖሮ ነው። ግን እዚህም መታቸው ሰው ሀገር ላይ አንደኛ ህገወጥ ሆነን የአገሪቷን ህግ ሳናከብር ቀርተን ህገወጥ ሆናቸው ህገወጥ ስታሳድግ መከራዋን ፍዳዋን ፍዳዋን ፍዳዋን ፍዳዋን አይታ ነው የምታሳድገው። እናት እናት ፍዳዋን ፍዳዋን ፍዳዋን ፍዳዋን ፍዳዋን አይታ እያሳደገች፣ አትገዳደሉ! አትገዳደሉ! ታማችሁ ሙቱ፣ ነፍስ አታጥፉ። ነፍሳችሁ ማይጥፋ እናት ደክማ ደክማ መጨረሻ በልጅ ሀዘን አትሙት በልጅ ሐዘን አትሰቃይ። ኧረ ፈጣሪያችሁን ፍሩ፣ ፈጣሪያችሁን ፍሩ። እናት በሐዘን አትሙት። አሁንስ እንደው እናት ቀርማ መሞቱ ጥሩ ነው። እኔ ግን አልፈልግም ቀድሜ መሞት። ግን ተው፣ የልጅ ሐዘን መጥፎ ነው። ተው፣ ልጅ ማሳደግ ከባድ ነው። እኔ ደግሞ አንድ ነገር ልበል፣ አንድ ነገር ልበል። ለሰማህ አላ፣ ለሰማህ አላ የሆነ ነገር ካለ ሴቶች ለሙሲባ ሰበብ አትሁኑ። ሴቶች አትቅመድመዱ። ሴቶች አደብ ያዙ፣ አደብ ያዙ። ለሆነ ነገር ምክንያት እንዳትሆኑ። መጀመሪያ ሴት እናት ስለምትሆኚ፣ ነገ ጧት ያንቺም ልጅ በሰው እጅ ሊጠፋ ስለሚችል፣ ለሰማሃላ ለሰማሃላ። የሴት ጉዳይ ካለበት ሴቶች አደብ ግዙ፣ አደብ ግዙ። ሌላ ወንዶቻችን ወንዶቻችን አረርል ወንዶቻችን፣ ከምን አይነቱ ጭቃ ነው የተሰራችሁት? ባህር ስትሻገሩ ምንድን ነው የሚቀይራችሁ? አህዋላችሁ የሚቀየረው ለምንድን ነው? ምኑናችሁ ነው አቅላችሁ ብንን ብሎ ትንን ብሎ የሚጠፋባችሁ? ማስተዋያችሁ የት ሂዶ ነው? ማሰቢያችሁን የጥላችሁት ነው ባህር ውስጥ ከታችሁት ነው? ምኑናችሁብን ነው አረ ምኑናችሁብን ነው? ወደፊት ለምስተቅበል ልጆቻችንን ለማን ነው የምንድረው? እናንተን እያዩ እናንተን እያዩ አድገው ልጆቻችን ምን አይነት ወንድ ነው የሚሆኑት? ገዳይ፣ አረመኔ፣ ዘረኛ፣ ሸረኛ፣ ተንኮለኛ። አረባካችሁ ወንዶቻችን ልብ ግዙ። እባካችሁ በእናት ይሁንባችሁ እንደ ድንጋይ የለም ድንጋይ አንስቼ እንዳለምናችሁ እንደው እባካችሁ፣ እባካችሁ። የበረሃን ሀገር ሁሉ አቋርጣችሁ መታችሁ ያንን ፍዳ አይታችሁ መታችሁ ባህር አቋርጣችሁ መታችሁ፣ የሳውዲ አረቢያ መኪና ያንን ጭንቀት ካሁን ካሁን ፖሊስ ያዘኝ ካሁን ካሁን ጥይት መታኝ ያን ጭንቀት። መሀይም ነው ሰው የሚገለው? አትገዳደሉ። ኑሮ ጌታዬ፣ ኑሮ ኑሮ በሉ። አትገዳደሉ። እንዴት አድርገን እንለምናችሁ? እንደው በእናትህ ምን ልለምናችሁ? ምን ነፍስ የሚያጠፉ ሰዎች እኮ ሚዲያ ላይ የሉም። የኔና የሉም አሉ አሉ የሉም አሉ አሉ ሙልዳንሳ ምልሸቀ ምለያዝ ቁርአን ፈልጌ ነበር። ምን ፈልግ? ሶሻል ሚዲያ ላይ አሉ ሶሻል ሚዲያ ላይ የሉም ማትበይ አሉ፣ ወሎዬ አሉ። በአሁን ሰዓት ማንኛውም በባህር የመጣ ሰው ሶሻል ሚዲያ ተጠቃሚ ነው። አላህን ፍራቻ ነው እንጂ አላህን ስለማይፈሩ ከሃይማኖት ውጭ ስለሆኑ ይሄም እየተሰደብሽ ነው። ከዛ ባልቴት ሁላ አዎ፣ አረ እንደው ለባልቴት ስትሉ እንደው ለባልቴት ስትሉ እነ ሰካራሞች እነ መጠጥ ሻጮች እባካችሁ፣ እባካችሁ አትገዳደሉ። አገራችሁ ሂዱና አገራችሁ ሂዱና ተገዳደሉ። ሀባይቢ አገራችሁ ለምን ስራ ታበዛላችሁ? ለምን ይሄን ሁሉ ትንከራተታላችሁ? ለምን ይሄ ሸበላ ልጄ ሞታውን መሞት ነበረበት? ላይላህ አይደለ አስታክፍሮላህ አዚም አስታክፍሮላህ አዚም ገና ማደግ የሚገባው ልጅ አይደለ? እናት የለውም፣ እህት የለውም፣ አባት የለውም። እኔ ኳላ እንደ ማንኛውም ሰው አንድ ነው አሉ ወንድ ልጅ እንግዲህ ጉዲ እናት እንዴት ትሁን? እንዴት ነው አንጀቷ አደር የምትለው? ለእናቱ አንድ የሆነ ሊገድ ተገደለ። ሰበብ ይሆን ሹ ሰበብ ይሆን ከው ማነህ ማነህ ሰበብ ይሆን ከው። ለምን መሞት እኮ አይቀርም ነበር ባትገሉትም እኮ። የተጻፈችለትን እድሜ እኮ የሚያስረዝም የለም። አላህ ቀድሮታል። ግን ለምንድን ነው ሰበብ የምንሆነው? እንደገና ደግሞ በባህር የመጣችው ሰዎች ለምንድን ነው የምትገዳደሉት? ምንድን ነው እዳ ይከፈላል። ምንድ ነው ወሎ? ምንድ ነው? ለምንድ ነው ሌሎች የማይገዳደሉት? ምን ተፈጥሮ ነው? አትፈልጉኛል

ስሜቱን ያውቀዋል። ወላሂ ልጅ ልጅ የሌለው ሰው አያስብም፣ ባጭሩም ስለ ሞት አያቅም፣ ስለ እዝነት አያውቅም። እናት ግን ስትሆን ይለያል። እኔ ልጅ የፈለገ ሙጅሪም ቢሆን አይዛየ፣ የፈለገ ባለጌ ቢሆን ለእናት አዝናለሁ። እናት ናት፣ ተሸክማለች። ኡሚ እሷን የመሰለ የለም። እሺ ምን ተጠቀማቸው? አሁን ሪያክተር ተሻለ ማሚ እንዳየው ከሆነ የልጁ ጀናዛ በፖሊስ ገብቷል፣ መንግስት ተረክቧል። አየሽ አሁን ገንዘብ ገንዘብ እናዋጣያው ነው ኢትዮጵያ ለመላክ ምን ነው ይሄን ገንዘብ ሰው ሲሞት መውደድ አበሻ ይዘይ ሰው ሲሞት እያለሽ፣ ግን በእንጨት አይነጋሽም። ሬሳሽን ለመጫን ሬሳሽን ለመውሰድ አይዛየሞ ለማልቀስ ይሄ ህዝብ አንደኛ ነው። ባለሽ ሰዓት ግን እቤትሽ አይመጣም ንነርንገራንነገር ልንገራሁ1 የጥፋቱ ጥፋት እዚ ሀገር የጥፋት ጥፋት ሬሳ ሰው ሲሞት ሲሆን በአስቸኳይ ወደ ሀገር የሚወጡት ክሱና የዛ የጅናዛ መብት እንዳይጠበቅ ለማድረግ ነው። ለምንድ ነው የሚሄደው ተይዞ ፍርድ ሳይሰጠው እሬሳ እንዲያንጠለጠላችሁ የምትሄዱት ለምንድነው? መጀመሪያ ልጁ ሳይያዝ ለህግ ሳይቀርብ ሬሳ ከወጣ ክስ የለም፣ ተዘጋ። መለፉ ተዘጋ፣ አለቀ። የዛ ሀገር ህግ እንደዛ ነው። እከሌን ከን የገደለው ብድጋ አርጎ ሬሳ ውስድ፣ ሬሳ ከሄደ ካላስ። ማፊ መለፍ፣ ማፊ መለፍ። ወሎ እከሌ ሞተ፣ ቶሎ በሉ ብር አዋጡ፣ ሬሳ ይጫል።